ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔ አስተላለፈም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያን የነገረ ማርያም አስተምህሮት ውጪ በፍኖተ ጽድቅ ጠቅላላ ማኅበር አዳራሽ ውስጥ የሰጡት ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ ዕለት በመደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ ያስተላልፏል። በዚሁ መሰረትም አንደኛ፣ ፍኖተ ጽድቅ ጠቅላላ ማኅበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያን አስተምህሮት ውጪ በሚዲያ ያስተላለፈው የስህተት ትምህርት የቤተ ክርስቲያን አባቶችን ሊቃውንትንና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማኅበራቱ ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእግድ ደብዳቤ እንዲደርሰውና በመምሪያው በኩልም አስፈላጊው ጥብቅ ክትትል እንዲደረግ ሆኖም በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካንም አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማኅበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ ምርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ቅርብ ወስኗል። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምሮት ውጪ የሰጡት ሕጸጽ ያለበት ትምህርት በሊቀ ጉባኤዎች በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ወስኗል። ሦስተኛ ብፁዕ አቡነ ፊሊጶስ፣ የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ የቅድስ ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችን መምህራን የተላለፉ ነቀፋ ያላቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮት አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅቱ ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸው ትምህርቶች የሚያሳየ ሪፖርት እንዲያቀርብ እንዲያደርግም ወስኗል። መረጃው የቤተ ክርስቲያንቱ የህዝብ ግንኙነት መምሪያ ነው።